የሚገርም ዜና ነው ይዤላችሁ የመጣሁት። ገንዘብ ወደ ኢትዮጵያ ስትልኩ ምንም አይነት የመላኪያ ክፍያ ሳትከፍሉ አንድ ዶላር በመቶ 65 ብር መላክ ትችላላችሁ። የዛሬ ኦክቶበር 25 ቀን 2025 ዓ ም የምንዛሪ ዋጋ በተለያዩ የገንዘብ መላኪያ ዘዴዎች ምን እንደሚመስል እንመልከት። አንደኛ በቴሌ ብር በኩል አንድ የአሜሪካ ዶላር በ165.30። በቴሌብር ለመላክ የቴሌብር ኤሚት አፕሊኬሽንን በስልኩ ያውርዱ። ካሉበት ሆነው በቀላሉ ያለምንም የመላኪያ ክፍያ መላክ ይችላሉ። ሁለተኛ በፋስት ፔ በኩል አንድ የአሜሪካ ዶላር በ159.99 በፋስት ፔ ለመላክ የፋስት ፔን አፕሊኬሽን በስልኩ ያውርዱ። ካሉበት ሆነው በሰከንዶች ያለምንም የመላኪያ ክፍያ መላክ ይችላሉ። ሶስተኛ በካሽቦ በኩል ለመላክ አንድ የአሜሪካ ዶላር አንድ መቶ አምሳ ዘጠኝ ነጥብ አምስት ሶስት በካሽቦ ለመላክ የካሽቦን አፕሊኬሽን በስልኮ ያውርዱ ካሉበት ሆነው በሰከንዶች ያለምንም የመላኪያ ክፍያ መላክ ይችላሉ ምንዛሬዎቹ በሙሉ የዛሬ ኦክቶበር ሀያ አምስት ቀን ሁለት ሺ ሀያ አምስት አመተ ምህረት ናቸው ገንዘብ ለመላክ የቪዛ ወይንም ማስተር ካርዶችን መጠቀም ትችላላችሁ በየቀኑ ያለውን የምንዛሬ ዋጋና የመላኪያ መንገዶች ለማወቅ ሰብስክራይብ ያድርጉ። አፕሊኬሽኖቹ እንዴት እንደሚጫኑና የመላኪያ ሂደቱን በተመለከተ እርዳታ ከፈለጋችሁ በኮመንት ሴክሽን አሳውቁኝ።